ምትለውን እየሰማች ነው አሁን እየሰማሽ ጋር ሱ እኔ ከእድገት ጋር ሄዳለሁ። እድገትን ነው ይብያታለሁ። ከእድገት ጋር ነው የሚሄደው። እኔ ከእሷ ጋር አልሄድም። እየሰራሁ ነው። ሱቅ ሄዳለሁ ብዬ ደወልኩብሽ። ሱቅ እንሄዳለን የሆነ እቃ እንገዛለን ብዬ ነው የደወልኩብሽ። ደውዬ መጣሽ። እሜቴዋ ደግሞ ከአንቺ ጋር ሄዳለሁ አራሷ በቃት

እድገትን እንደውየላት አለው ብዬ ነግሪያት። እሷ አጥምድ እየሰራች ነው። አንቺ መጣሽ። እሷ እናፈቃት እንትን እስኪያምጡና ከተማው እናሳያታ። እኔ በቃ ሄዳለሁ ወደ ከተማ ከተማው። አሁን ስሙኝ የምላችሁን አትሰሙኝም። ለምን አትሰሙኝም? እኔ ልሂድ። እንደውም ከእሷ ጋር እቃ ንገዛለን ብዬ ቪዲዮ እየቀረጽኩኝ ነው ተናግሬ ምናምን አጥቢጥ እየሰራሽ ነው አይደል? ሂጂ፣ እንዳይዝ ሂጂ። አንቺ ወደ አጥቢጡ አራዱ በናሽ ነገራት። ልሂድ? ምንድን ነው የምነግራት እየቀለሽ ነው ወይስ ምን አይነት ቀልድ ነው ያሹ? እኔ ምንም ቀልድ አይደለም። ምን አይነት ቀልድ ምን ማለት ነው? ከተማ ቃል ገዛ ልሄድ ነው ምን ማለት ነው እንዴ ጭራሽ! አይ በቃኝም። እንደ ይመረላ አይበቃኝም ማለት አንቺ ነሽ የምትወስኝው? መብቃት አለመብቃቱን አንቺ ነሽ የምትወስኝው? ምን ማለት ነው? ስነ ስርዓት ያዢ እንዴ! አንቺ ከተማ ልትሄጂ ዕቃ ልትገዢ ነው? ህፃን ልጅ ጥለሽ እንደገና ችግር፣ ሳምንት አስራ አምስት ቀን ሳምንት አስራ አምስት ቀን ያልሞላሽ አራስ፣ ጭራሽ ከደጃፍ እንኳን የማይወጣበት ሰዓት ላይ አንቺ ከተማ ሄደሽ ዕቃ ከሷ ጋር ገዝቼ ልምጣ ምንድነሽ? እና ነው አንቺ ካራስ ቤት ወገብሽ እንዳይጎዳ ካለች ወገቤን ይዋስፋው ችግር የለም እንዴ። አጥሚት ታልቃሉ ነው የምጠጣው። እና ያራስ ወጉ ነው አጥሚት፣ ሁሌ ገንፎ፣ ሁሌ ስጋን ይወቃኝ እንዴ ልይድና አንቺ ነሽ የምትወስኝው። አንቺ ነሽ የምትወስኝው። አንቺ ነሽ ወሳኝ ያረጋሽ። እረ ይጨንቃል። አጥሚት፣ ገንፎ፣ ስጋ እሱ የአራስነት ደም ነው። እሺ እሱ ይሁን። አራስ መባል እና ዘጠኝ ወር ተሸክመሽ አምጥሽ መውለድሽን እረሳሽው እንዴ? ምን ማለት ነው? በአንድ ሳምንት ውስጥ እኮ ቀረ ታይ እንጂ ይሄንን አንቺ አይደለም ምትወርሲ። አረ እንዴት አይነት እንዴት እንዴ ነው የምታስብ። ወድ ወዶ መነሳት ቀላል ሆነ ለእናንተ? የምጡ ሰዓት እንዴት ነው ስታስቡ? እንዲህ ቀላል መስሎሽ ነበር? ለምን ቀላል መስሎ አልታይሽም ነበረ? ያ ሁሉ ያ ሁሉ ህመም ያ ሁሉ ስቃይ ስታይ ቀላል መስሎ የማያስታይሽም ነበረ ነበር። አሁን ወልዶ መነሳት ተወለድኩ በኋላ ጠንክሬ ያለው ለአንቺ ነው የሚመስልሽ? ለአንቺ ነው የሚመስልሽ? ወር ሞላት እንዴ ለናቷ ልጅ ምጣ አስተማር ይችላል እንደሚባለው። አሁን ደግሞ ያራስነት እንትኑን ልታስተምርሽ ነው? ለእኛ ልትነግረን ነው? አንቺ እኮ የትናንት ልጅ ነሽ እንዴ! መደምደሚያ ስላጨራሽ አናቴ ላይ ልትደመደም ነው። ስሚ፣ ቀልዱ ቀልድ ነው። አሁን ስነ ስርዓትሽን ያዥ። ቀጥለጥ ብለሽ ሳሎን እንኳን ለመውጣት ራሱ መዳፈር

ያስመሰግኛለሽ ነው የሚባለው፣ አይደል እድዬ? ከዛ በኋላ ሽር ብትመት ያለሽ ችግር የለም። ደሞ ቀኑም እየሮጠ ነው፣ በስማን በጣም ይሮጣል። ጨንቆሻል፣ ይሮጣል። አሁን ደግሞ በጣም እንዲሮጥ እናደርገዋለን ቀኑ። አንቺ ከተማ ወጣሽ፣ ሩታ ጨንቋታል ብለን። እሺ ህፃኑንም ይዘሽ ትወጥ ነው፣ ህፃኑም ይወጣል። ጋሪ ያለው መክፊያ እኮ በሱ አይወጣም፣ ልጁም አይወጣም። አሁን ኃይለኛ ጉንፋን አለ፣ ወረርሽኝም ስላለ ልጁም አይወጣም። አንቺም ማርፈሽ ቁጭ በይ፣ ስነ ስርዓትሽን ያዢ። ጋሪም አንገዛምኛ። ጋሪውም ቀስ ብሎ ይደርሳል። ታርሰሽ ጨርሰሽ ስትሄጂ ሀገርሽ በጋሪ ገፍተሽ ትሄጃለሽ። በቃ የዛን ጊዜ

የት ነው የምትሄጂው? ልሂድ ትላለች። እንደ ምን ማለት ነው ልሂድ? ቁጭ ባይ። የጨነቀኝ ምናምን የምትይው አማርኛሽን ሽን እንትን በይ። ቁጭ ባይ። ጫማ ሆኖ አልቂኝ ነው ውጪ እና እዛ ልጁ ጋ እንትን በይ ተኝ። እ ምንም አጥቢው ነው። እንድትቆጣሽ አታድርጊኝ። እኔ ተቆጥቼሽ አላውቅም። ስነስርዓት ይዘሽ ተቀመጪ። ምን ማለት ነው ከተማ ልሄድ። ኧረ በስመ አብ ወልድ፣ ምን ችግር አለው እናት የምትለውን ታላቅ የሚለውን እኮ መስማት ግድ ነው፣ ግድ ነው ወልደሽ መናሽም ግድ ነው። እናትሽ የምትለውን ነገር መስማት አለብሽ፣ እሺ ብለሽ መቀበል አለብሽ። ታላቅሽም በታላቅነቷ መከበር አለብሽ፣ እሺ ማለት አለብሽ። ገና አለሽ፣ እኔና አራስ ማለት ዘጠኝ ወር ተሸክመሽ አመጠሽ የወለሽበት ሰውነት በትንሹ ሁለት ወር ነው፣ ሶስት ወር አራት ወር ነው ተጠግና አንድ ሴት ልጅ የምትወጣው። እንደ እንዴ ወገብሻው ነው። ዘጠኝ ወር ተሸክመሽ የቆየሽበት ወገብሽ ቀላል መስሎሻል? አንዴ ህመሙን አሁን አይደለም የምታውቂው። እየዋለ እያደረ እየዋለ እያደረ ነው ህመሙን ድካሙን የምታውቂው። እንዴ በስነ ስርዓት የተሰራልሽን በስነ ስርዓት ዕድሜ ለእናትሽ እየሰራታ ታቀርብልሻለች። የሰራችልሽን ጥርግ አድርግሽ እየበላሽ አስመስገሽ መውጣት ነው ያለብሽ፣ እንጂ እኔ ደሞ እየበላው እሱ እንትን ነው ቀላል ኤክሰርሳይስ ነው። በልተሽ መንቀሳቀስ ማለት ነው ቤት ውስጥ። ከዛ ውጭ መሄድ ከተማ መሄድ ማለት ምን ማለት ነው ልጁ መንቀሳቀስ ከፈለገች እኮ መንቀሳቀስ ከፈለገች ይኸው ከሳሎን ሳሎኑን በር ዘላን ኤክሰርሳይዝ አድርጉ ይባላል። ቤት የሳሎኑ በር ዝጉትና ከሳሎን መኝታ ቤት እየተንቀሳቀሰች እንትን ማለት ትችላለሽ። ከሳሎን ወደ መኝታ ከመኝታ ቤት ወደ ሳሎን መንቀሳቀስ፣ ይሄ ራሱ አንድ እንቅስቃሴ ነው። ግድ ከተማ ወይ ግቢ ዙሪያውን መዞር አለብሽ ወይ ከተማ መውጣት መውረድ አለብሽ፣ እንዲህ የሚባለው ነገር አዋራው ከተማውን ብታዪው ምን ልትል ነው? ከተማው ራሱ ወዲያ የኮሪደር ልማት ተቆፍሮ ተቆፍሮ ተቆፍሮ አቧራው እንዴት እንደሚመስል ከተማው ሲያልቅ፣ እንደውም የለም ኮሪደር ልማቱ ሲያልቅ ፏ ብሎ ታየዋለሽ። እንሄደ ይኸውልሽ የኮሪደር ልማት እየተሰራ ነው። ያ አልቆ ከተማው ፋሲል የዛን ሰዓት በደምብ አድርገሽ ትዞሪያለሽ። ከተማው በደምብ አድርገሽ ትዞሪያለሽ ማለት ነው። አሁን ግን አታስቢ። የከተማው ኮሪደር እኔ መቻ ሳሰበኝ ነው። እሱ የመንግስት ስራ ነው የኔ ስራ አይደለም። ግን አሁን እንሂድና ቃሙን ገዝተን እንምጣ። ይኸው ልጁን እሺ፣ እንዲያ እቃው ያላንቺ አይመጣም። እሺ፣ አይልም ያላንቺ አልሸጥም ይላል። ሻጮቹ አንሸጥም፣ እሷ ሩት ካልመጣች አንሸጥም ይላሉ ሻጮቹ። እኔ እንደሱ አይደለም እና በር ተዘግቶብኝ እኔ እስረኛ ነኝ። እስር ቤት ነው እንዴ? ነው ደምብ መግባት የለበትም ቆይ፣ ነው ቤት እስር ቤት ነው

ብለሽ የአራስነት ጊዜሽን ስጨርሼ መጥሽ ነው ስትፈልግ። በመሁን ታያት አሁን ታያት። አትሄድም ሄድም አችልም። የአራስነት ጊዜዋን ስጨርስ አይደለም በመኪና አውሮፕላን አውሮፕላን ከመጣ መብራት ትችላለች። በቃ አሁን ግን መናገርም አትችልም መጠየቅም አትችልም፣ መብት የላትም። በቃ እናት ላይ አርሳለው፣ ግዴታዋ ነው። ትታረሳለች፣ ስርዓቷን ይዛ ትቀመጣለች። በቃ እናት አይደለሽም፣ ክብር አይገባሽም። መቼውም አትለኝም። እስኪ ልጁን ራሱ ብርድ ልታስመታው ንፋስ ልታስነካው ካልወጣትላች እንጂ አንቺ ምሰሚ ከሆነ ምሰሚ ከሆነ እኔ ታበሳጭ ያንቺንም ስራ አስፈትቼ አይሻት አረ ታበሳጭ አሁን አብረን ብንሄድ ምን ገዛዛውን ዕቃ ገዛዝተን ስንት ነገር አለ እንዴ ከዚህ በላይ ክርክር አልችልም ከሆነ የት እን ነው ስነ ስርዓት የሚባል ነገር ትንሽ ትንሽ አይገባችሁም? እንደ ዘመኑ ልጆች ስርዓታችሁን ያዙ። እንዲሁ እናጥብዩ እያልመጣች ይመጣል ቢሆን